ማርያም እኔ የምልሽ አሁን ከወለድሽው ለ ነልሁ ስራ መጀመር አለብሽ። በ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉት ምግብ

ይሄን ይፈልገሽ ሆነ ራሱ አላልኩ። እየወቀስኩሽ እኮ አይደለም። ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው። አንድ ዳቦ ብታረጂ ይሄ ደግሞ በማከም ብትጨው በብርጭቆ አንዳንድ ጊዜ ትንሽ ነው ምን አገናኛው ነው ከማጥባት? ቁርስች አንድ ዳቦውን ቁርስሽ ነው አይደል? በትንሹ አሁን ወተት ምናም ስጠጪ በትንሹ አንዳንድ እኮ መተጋገዝ ምን ቃዋት ሚታች ግን በቃ አንዳንድ ጊዜ ነገር የተወሰነ ወይ ደግሞ ትንሽ ወተሽ የተወሰነ ነገር ስራ እየሰራች ብታገኚኝ ደስ ይለኛል። እንደምን ችግር አለው? ባሎቻቸው ጥሯቸው ሄሉት፣ ልጆቻቸውን ይዘዋል። እንደዚህ እንድታልቅሽ እኮ አይደለም እ ወጣት ነሻ ያለው ነገር ይገባሻል ብዬሽ ነው እየነገርኩሽ ያለው። ገብቶኛል እ ገብቶኛል ምን ሁለተኛ እንውለድ ይቆያል አልኩህ ነበር። እኔ እንትን ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ ሁለት ወር ሙሉ ተቀመጥሻል። እንደ እናቶቻችን ሶስት ወር ልትታረሺኝ ነ እንደ ፈረንጅ በአንድ ሰምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወቶች ሚሰራሰራርች ብታ ካልሆነ ደግሞ ማቶጭ ከሆነ ደግሞ አንዳንድ ጊዜ ለሳሆኑ